ከዚህ ወደዚህ ሰላም እንዴት ናችሁ? የኬኬ ዩቲዩብ ቻናል ቤተሰብ በዛሬ ቪዲዮ የምንመለከተው እንዴት አደርጋችሁ በጣም በቀላሉ ፌክ ስቱዲዮ መስራት እንደምትችሉ ማሳያችሁ ይሆናል ማለት ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይችን ቪዲዮ ደግሞ ላይክ በማድረግ ትጀምራላችሁ። እንግዲህ በርከት ያሉ ዩቲዩበሮች ስቱዲዮ ለመስራት ብለው ያላስፈላጊ ብር እየዋጡ ይገኛሉ። ይሄ ግን ምንም አይነት ብር ሳትወጡ ስልካችሁና ኢንተርኔት በመጠቀም ብቻ የሚያምር ስቱዲዮ መስራት ትችላላችሁ። ከናንተ የሚጠበቀው ይህን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ ትችላላችሁ የምትዩት ነው። ምንም አይነት ላይት አልተጠቀምኩም ማለት፣ ይሄንን ስቱዲዮ ከጀርባ የለውን ቀይረን የሆነ የሚያምር ሩም እንሰራ። አሁን ምንድነው ማድረግ ያለባችሁ ማለት ነው? ቀጥታ ወደ ካፕከት አፕሊኬሽን እንሄዳለን። ይህ ማስታወቂያ ነው፣ ምክንያት ኮኔክሽን ስላያስኩት ነው ማለት ነው። ስልኩን ከዛ እንደምትመለከቱት ኒው ፕሮጀክት የምትላለች እንደምትመለከቷት፣ ኒው ፕሮጀክት የምትለውን አንዴ እጫናት አለው ማለት ነው። ኒው ፕሮጀክት የምትለውን አንዴ ከተጫንኳ በኋላ እንደምትመለከቱት ይህን ነገር ለመስራት ኢሜጅ ያስፈልገኛል። እሱን ኢሜጅ አዳረግለት አለው ማለት ነው። እናንተ እነዚህን ኢሜጆች እንዴት አድርጋችሁ ማግኘት እንደምችሉ፣ ኋላ ላይ እንዴት አድርጋችሁ ዳውንሎድ ማድረግ እንደምችሉ የሚያማምር ስቱዲዮ አለ ማለት ነው። እኔ ለእናንተ ለማሳየት ያክል ራንደምሊ ይሄን አድርጌዋለሁ ማለት ነው። እናንተ ግን የሚያማምር ስቱዲዮ አለ የሚሆናችሁ መምረጥ ትችላላችሁ። ከኔ ትምህርቱን ብቻ ነው የምትይዙት ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? ከታች በኩል ላይ ወደ ጎን እንትን ስትሏት ሬሾ አለች። ይቺ ሬሾዋን አንዴ ትነካላችሁ። እንደምትመለከቱት የተለያዩ ነገሮች መጥተዋል ማለት ነው። እንደምትመለከቱት 9 በ16 የሚለው ይህን እንደምትመለከቱት ሲያከበብኩበት ማለት ነው። የምትሰሩት ኮንተንት ማለትም የምትሰሩት ቪዲዮ ለቲክቶክ ከሆነ 9 በ16 የሚለውን ትመርጣላችሁ ማለት ነው። ለዩቲዩብ ከሆነ ደግሞ 16 በ9 የምትለውን ትመርጣላችሁ ማለት ነው። እኔ አሁን የምሰረው ስቱዲዮ ለዩቲዩብ ስለሆነ 16 በ9 የምትለውን ስነካ እንደምትመለከቱት ሳይዙ እነስ ያለ ይመስላል። ምክንያት ምንድ ነው? አሁን ይህን አንድ ኢሜጅን ታብ አረገውና ይችን ኢሜጅን ዙም አረጋታለው ማለት ነው ሙሉ ስቱዲዮ እስከሚወጣል ድረስ ስለዚህ አሁን እንደምትመለከቱት አሁን እንግዲህ በሚገባ ስቱዲዮን ዙም አድርጓለሁ ምክንያት ምንድነው ስክሪንሹት ስላረኩት ነው እናንተ ዳውንሎድ ብታረጉት በጣም ጥርት ያለ ኢሜጅ ይኖረዋል ማለት ነው ስለዚህ አሁን ምንድነው ማድረግ ያለባችሁ ይህችን ፎቶዋን ልት ስለምታጠር እንደምትመለከቷት የጊዜ አምስት ሰከንድ ናት። ስለዚህ እሷን መጨመር ይኖርባችኋል ማለት ነው። እሷን ነገር ለመጨመር አሁን ምንድን ነው ማድረግ ያለባችሁ? ይች ያከበብኩባትን ይዛችሁ ወደ ቀኝ እጃችሁ መሳብ ነው ማለት ነው፣ ይህንን ለማድረስ። ስለዚህ አሁን ይህን አንዴ ጫን ታረጉና እንደምትመለከቱት ማርዘም ነው ማለት ነው። አሁን እያረዘም እንኳት ነው የሚገኘው አሁን አርዝሚያት አለው ማለት ነው። እስከ ቪዲዮ መጨረሻ ድረስ ነው የምታረጉት። ከዛ እንደምትመለከቱት አሁንም በድጋሚ ኦቨር ላይ እመጣለው ማለት ነው። ከዛስ ምንድነው ማድረግ ያለብኝ? አድ ኦቨር ላይ አድርጌ ወንበር አስገባለሁ ማለት ነው። እኔ የምቀመጥበት ወንበር ማለት ነው። ከዛ ይቼ ወንበር ትንሽ ዘይዟ ከፍ እንድትልልኝ ረዘም አድርጋት እና ትንሽ የተወሰነ ዝቅ አድርጋት አለው ከዛ ምንድን ነው ማድረግ ያለባቸው? አሁንም በሚገባ ወደ ጎን ሂዳችሁ የሰው ምስል ምትመስላለች ያት እች ይችኛዋ ማለት ነው። እሷን አንዴ በመንካት ሪሙቭ ባክግራውንድ ናት ማለት ነው። ስለዚህ እሷ ምንድን ታረጋላችሁ? አውቶ ሪሙቭ ታረጋላችሁ ራሱ ሪሙቭ እንዲያደረገው ማለት ነው። ከዛስ እንደምትመለከቱት ነው። አሁን ልክ እንደዚህ አድርጌ እንደዚህ በማድረግባሳት ወንበሯ ትጠፋለች። ወንበሯ የጠፋችበት ምክንያት ምንድን ነው? ይሄኛውን ድረግ ስላላደረግ ነው ነው ማለት ነው። አሁንም እንደ ቅድሙ እስከ ቪዲዮ ፍጻሜ ድረስ ኒችን ሳብሳብ እናረጋታለን፣ ወደ ጎን ማለት ነው። ከዛውን እንመለሳለን። ከዛውን ምንድን ነው ማድረግ ያለብኝ? እዚህ ስቱዲዮ ላይ የሚገባውን ሰው መምረጥ አለብኝ ማለት ነው። አሁንም አድ ኦቨር ላይ አድርጌ ቪዲዮ አድርጌ የራሴን ቪዲዮ አስገባለሁ ማለት ነው። እንደምትመለከቱት ቪዲዮን አስገብቻለሁ። የራሴን ቪዲዮ ትንሽ ዝቅ አድርጌ ቅድም ስናገር የነበርኩት ቪዲዮ ነው ይሄ ማለት ነው። ከዛ ይህንንም ወደ ጎን እናደርግና ሪሙቭ አውቶ ሪሙቭ እናደርጋለን። እንደምትመለከቱት አሁን ልክ ወንበሩ ላይ ቁጭ አልኩኝ እስከሚመስል ድረስ ማለት ነው። ከዛ ይችን ነገር ትንሽ ወንበሯን ተለቅ ማድረግም እንችላለን እስከሚበቀኝ ድረስ ማለት ነው ትንሽ ዝቅ አርጋት እና በቃ አሁን ደግሞ ትንሽ የኔን ሳይዙን እነስ ስላርገው ወንበሩ በለጥ እንዲያደረገኝ ማለት። አዎ እንደምትመለከቱት አሁን በሚገባ አስገብቼለታለሁ ማለት ነው። ቪዲዮውንም እንደምትመለከቱት ነው። ቪዲዮ ወንበሩም ገብቷል ማለት ነው። የቅድም ቪዲዮውን የስቀርጽ የነበርኩት ቪዲዮ ነው ማለት ነው። የቪዲዮ እንደምታዩት ነው። አሁን በሚገባ ገብቷል ማለት ነው ይሄ ቪዲዮ ከዛ አሁን ምንድነው አሁንም በድጋሚ አዳርጌ ማይክሮፎን አስገባ ፎን ማለት ነው። ስለዚህ ይቺ ማይክሮፎን እመርጥለት እና እንደ ቅድሙ እንደምትመለከቱት ይችን ሪሙቭ ባክግራውንድ አውቶ ሪሙቭ አረጋለሁ ማለት ነው። ከዛ ሬይት አረግለት እና ከዛ ይችን ትንሽ ዙም አደርጋት እና እንደምትመለከቷት ልክ እኔ የመዋረው እስኪመስል ድረስ ቦታ ሰጣት አለሁ ማለት ነው። እንደምትመለከቷት ቦታ ሰጣት እና አሁን እንደሚመለከቱት ነው ማለት ነው። ማይክሮፎን አስገብቻለሁ። ይሄንንም እስከ ቪዲዮ ፍጻሜ ድረስ ማድረግ እችላለሁ ማለት ነው። እንደዚህ እንደዚህ አድርጌ እንደምታዩት ነው ማለት ነው። ልክ አሁን ቪዲዮን ስንከፍተው ይኸው እንደምታዩት ነው። እኔ መነጋገር በምችልበት ሰዓት ሁሉም ነገር ኦሪጂናል ነው የሚመስለው። ከዛስ አሁን የአንድ የቀረ ነገር አለ። እንደምትመለከቱት ይህ ቴሌቪዥን አለ ማለት ነው። ይህ ቴሌቪዥን እንግዲህ የሚያገለግለን ምንድን ነው የእኛን የቻናል ቻናላችንን የሚያስተዋውቅልን ነገር ወይም የምንሰራው ኮንተንት ምን ላይ ነው የሚለውን ነገር የምናስገባ ይሆናል ማለት ነው። ከዛ አሁን ወደ በኋላ ገብቼ ኦቨር ላይ ይገባለሁ ማለት ነው። ከዛ ቪዲዮ ገብቼ የኬኬን ማስታወቂያ አስገባዋለሁ የኬኬ ዩቲዩብን ማለት ነው። ከዛ ይሄንን አሁንም ዝቅ አደርግለት እና ከቴሌቪዥኑ እኩል እንዲሆን ማለት ነው። ከዛ እንደምትታዩት ትንሽ ሳይዝ እንሰጠዋለን ይበቃል። ከዛ እንደምታዩት አሁን በምከፍትበት ሰዓት እኔ ሙሉ እያዋራሁ ነው ሙሉ እያዋራሁ ነው፣ ድምፅ ቴሌቪዥኑ ሜኬኬ ዩቲዩብን ማስታወቂያ ማስተዋቂያ እየሰራ ነው ማለት ነው። ልክ እንደዚህ ካረጋችሁ በኋላ አሁን አንድ ነገር ይቀራችኋል ማለት ነው። አሁን እንደምትመለከቱት ስቱዲዮውን ሰርተናል። አንድ ነገር ይቀረናል። ምንድን ነው? ይህም ከለር ከለር ማለት ምንድን ነው? ሁሉም ይሄ ስቱዲዮ ያለው እስኪመስል መስል ድረስ ይሄም ስላችሁ ምንድነው ማች እንዲያደርግልን ማለት ነው። እሱን ለማድረግ ምን ላይ ነው የምንገባ ኤፌክት ላይ እንገባና ቪዲዮ ኤፌክት የሚላለን ወይም በቀላሉ ኦፍላይን እንዲሰራላችሁ ይቺን እንነካና ስቴሽኗን ትንሽ መጨመርም ትማረግም እንችላለን ማለት ነው። ልክ ቪዲዮ ማች እንዲሆንልን ማለት ነው። ከዛ ስቴሽኗን እንደዚህ አድርገን ላየርም አለው ደስ የሚለን መምረጥ እንችላለን። ከዛ እንደዚህ አካረግነው በኋላ እንደምትመለከቱት የሰራነው ስቱዲዮ እሺ ተመለካቾቼ፣ ከዛ አሁን ምን ይቀረናል? ቴብል ይቀረናል ማለት ነው። ልክ ምክንያት ምንድነው ቴብሉ ይሄ ማይክሮፎን እንደምትመለከቱት እንግዲህ እቺ ማይክሮፎን እም ላይ ትቀመጣለች ስለዚህ ቴብል ያስፈልገናል። ይሄን ቴብል አድ እናረግና እንደ ቅድሙ በድጋሚ ሪሙቭ፣ አውቶ ሪሙቭ እናረገዋለን። እንደምትመለከቱት አሁን ሪሙቭ ሆኗል ማለት ነው። ከዛ እንደምታዩት ነው ዙም እናረጋለን፣ ዙም እናረጋለን። በጣም ነው ዙም እናረግ ነገር ከዛ ትንሽ ዝቅ እናረጋትና አዎ ከዛ ይች እንትኗን ማይክሮፎኗ አለች አይደለ? ማይክሮፎኗን ቆይ፣ ማይክሮፎኗ እንደዚህ ማድረግ እንችላለን፣ ቴብል ላይ የተቀመጠች እስከመስል ድረስ ወይም ድጋሚ ማይክሮፎኗን ማምጣት እንችላለን። ኦቨር ላይ አድርገን ማይክሮፎኗ ይቺ ነበረች አይደለ? አድና ረጋትና ሪሙቭ አውቶ ሪሙቭ እናረጋትና አሁን ማይክሮፎኗ ገብታለች። ከዛ ልክ ቴብሉ ላይ ያለች እንድትመስል ማለት ነው። ከዛ ቴብል ላይ ትቀምጣለች እንደዚህ አድርገን አስገብተናል ማለት ነው። አሁን እንደምታዩት የሚያምር ስቱዲዮ ሰርተናል ማለት ነው። እንደምታዩት ነው የሚገራረም ቪዲዮ እለቅላችኋለሁ ከዚህ በኋላ። ለቂቲ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው ማለት ነው። እንደምትመለከቱት የሚያምር ስቱዲዮ ሰርተናል ማለት ነው። በሌላ ቪዲዮ እንግዲህ ጠብቃችኋለው። ባይ ባይ። እሺ ተመልካቾቼ እንደምትመለከቱት እንግዲህ ፌክ ስቱዲዮ ብላችሁ ሰርች ስታረጉ እንደምትመለከቱት የተለያዩ ስቱዲዮዎች ይመጣላችኋል ማለት ነው። ዝርዝር ብለው ይህን ዳውንሎድም ማድረግ ትችላላችሁ፣ እንደ እኔ ስክሪንሹት ማድረግ ትችላላችሁ ማለት ነው። አሁን የሚመቻችሁን ስቱዲዮ ከዚህ እየገባችሁ መምረጥ ትችላላችሁ። እንዲህ እያደረጋችሁ ነው እንግዲህ ስቱዲዮ ማግኘት የምችሉ ፍሪ ስለሆነ እና ኤዲት ስለምታደረጉት ምንም አይነት ኮፒራይት የለውም ማለት ነው። እንዲህ እያደረጋችሁ ኢማጂኖችን ማግኘት ትችላላችሁ። ሰርታችሁ ከጨረሳችሁ በኋላ ሁላችሁም እንደምታውቁት ማለት ነው፣ ኤክስፖርት ማድረግ ነው ማለት ነው። ኤክስፖርት ስታደረጉት እንግዲህ ፋይላችሁ ላይ ይቀመጣል ማለት ነው። እንዲህ ያርጋችሁ ከጨረሳችሁ በኋላ ኤክስፖርት ማድረግ እና ዩቲዩብ ላይ ወይም ቲክቶክ ላይ መጫን ትችላላችሁ ማለት ነው። ባይ ባይ።